ዝግጅን፣ ዝግና ምን እንደተፈጠረ ንገሪኝ። ማነው ጥፍርሽን አንድ በአንድ የነቀለው? ምንድን ነው የሰራሽው ወንጀል? መቼስ ያለ ምክንያት እንደዚህ ያደረጉሽ፣ ንገርኝ ነው ንገሪኝ ሴትዮ። ከዚህ በላይ አትስርፍ። አይ፣ ማና እንትናው፣ እንትና እንትና የነከሰኝ ውሻ ነው የነከሰኝ። በቃ ውሻ ነው እንደዚህ ያደረገኝ።

አቶ ናታን ራሱ ጥፍሬን አስነቀለ። ጭራሽ እንድነግር ትጠይቀኛለህ አይደል? የማትረባ ቆይ ምን እንደማድረግ ትያለህ። በሚገርም ሁኔታ ፂ ሉሊት እንደበደበቻት ሉሊትም በተናገረቻት ቃል እንዴት እንደ ስኩነሽ ለብሰሽ ሂደሽ እኛ ጋ ምን እንደምታስመጭብን አናቅም የት ሂደሽ ነው ስትላት በትግል ነበር። ፂ አንገቷን ያዘቻት። ሰላም ጤና ይስጠለን። ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ስቻናል በሰላም መጣችሁ። ወደ ስቻናል ስትመጡ ላይክ፣ ሰብስክራይብ እንዲሁም ለቤቱ አዲስ የሆናችሁ የደውን ምልክቱን በመጫን ቤተሰብ ይሆኑ። እንግዲህ ዛሬ ክፍል ዘጠና አራት ሀረግ ድራማ ተለቋል። ሀረግ ድራማ መግቢያው ጋር እንዳያችሁት ሉይዘሮ ሉሊት ናታንም መቶ ሁሉን ነገር በሚጠይቃት ሰዓት እኔ ውሻኔ የበላኝ ምንም ነገር ማንም አልነቀለብኝም ውሻ ነው የነቀለብኝ በማለት ለናታን መልስ ስሰጠው ነበር በባለፈው ጊዜ ወደኋላ ኋላ ፓርት ስንመለስ ገና ያልጨረስነው ነገር አለ ከአንቺ ጋር ሲላት ስልክ ተደውሎበት ነበረ ወጥቶ የሄደው ምክንያቱም እሷ እያሰበች ያለችው በጣ ነው ነገር ግን አሁን ላይ ራሷ አስነቅሎ ደግሞ ማን ነው እንትን ያስባልሽ እያለ ይጠይቀኛል እያለች ራሷን ጥያቄ ውስጥ ከታለኝ። ምክንያቱም የአፌት ናታን እዛ ስራ ውስጥ እየሰራ ነው ብሎ ስለነገራት እሱ እንዳስነቀላት አድርጋ ነው የተረዳቸው ማለት ነው። የነቀላት እሱ ራሱ የአፌት ታሪኩ ነው ማለት ነው። ታሪኩ ነው የነቀላት እሺ ወደ ኤፍፍዬ ስንመጣ ኤፍዬ ጋር ክፍል ዘጠና አራት ሶስት ላይ ከኪሱ ቁልፍ ስታወጣበት ነበረ። የዋዛትና ሁላችንም ምን ሊያደርጋት ነው ብለን በጣም ተጨናንቀን ነበረ። ወይኔ እሷን እንግዲህ እስከምናየው ድረስ ፓርቲ ዘጠናራትንያል እራሳችንን ስንጠይቅ ነበረ። ነገር ግን ደስ በሚል ነገር እንግድህ ያፌት በስካር ውስጥ ሆኖ ስትሄድ እጇን የያዛት ትተሽኛ በማለት ነየኔኮ እስከ ዘላለም አብረሽኝ እኔ ንግስት ዘላለሜን የዘላለም የልቤ ንግስት ነሽ በማለት እሷን ይዟት እልኩ ላይ በማስተኛ ከደረቱ ላይ እሷ ግን ናታንን እያስታወሰች እያለቀሰች ነው የምትገኘው ማለት ነው። ደግሞም እርግዝናዋ እየጨመረ ሄዷል። ልጁ ደግሞ የናታን ነው። ናታን አሁን ላይ ይቀበላታል አይቀበላትም የሚለው ጥያቄ ጥያቄ ውስጥ ነው። ምክንያቱም ወደኋላ መለስ ስንል ቤዚ ስጠይቀው ነበረ አሁን በቃ ረስተታል እንዴ ብልሃታል እውነት ከልብ ሆታለች እያለች በጥያቄ ስታናውዘው ነበር። እሱም በባለፈው ጊዜ የሰጠችውን መልስ እያስታወሰ እንትን ሲል ነበር። ሁለተኛ በቃ ልብ ለምን አያፈቅርም ውድጀው አፍቅሬው ነው እያለች የሰጠችውን መጥፎ ቃል ልብ የሚሰብሩ ቃላቶችን የነገረችውን እነሱን እያስታወሰ ለምንድን ነው እንደዚህ ምትይ በተደጋጋሚ እያለ እሷም የራሷን ህይወት ትቀጥል በማለት ይመልስላት ነበር በቁጣ እሷም በቃ ተወው በቃናቱ በማለት ታስረዳዋለች ወደ ሉሊት ጋር ስንመጣ እንግዲህ ሉሊት መግቢያ ጋር እንዳያችሁ ሲጠይቃት አበደ ልትናገር ፍቃደኛ አይደለችም ምክንያቱም ሉሊት ምንድን ነው ይሆንሽው ይሄ ነገር ብሎ ጥያቄ ባቀረበላት ጊዜ እሷ ግን ምንም አልሆንኩኝ፣ ውሻ ነው የነቀለብኝ በማለት በፍራቻና በመንቀጥቀጥ ነበረ ይህን ቃል ስትል የነበረው ማለት ነው። እንግዲህ አሁን ላይ ሁሉም ነገር እንትን ያለበት ነው። ቤዚ ማነች ኤፍራታም እርግዝናዋ እያሳመማት ነው ያለው፣ እርግዝናዋ እየገፋ ነው ያለው። እንግዲህ ቤዚ ማነች ፂ አሁን ላይ ከዳጊ ጋርም እሷም ሌላ ስራ ልጀምር፣ ሊበቀሉት እያሰቡ ነው። አማን አማን ልበል ያንን ይሄ ስሙ ጠፋብኝ፣ አቤል ማለቴ ነው። አቤልን ለመበቀል ልብሳቸውን ቀይረው ራሳቸውን ሌላ አድርገው ማንም የማያውቃቸው ሆነው ለብሰው ሌላ አይነቱ ነው ሰሩ ነው ያሉ። ስራቸውን ሊጀምሩ በጣም ከዳጊ ጋር ተነጋግረዋል ማለት ነው። እኔ ማን እንደሆንኩኝ አሳየዋለሁ እያለች ፂም በመፎከር ላይ ትገኛለች ማለት ነው። አሁን ላይ እንግዲህ ፂም ዳጊም ተነጋግረው ሁሉን ነገር ከጨረሱ በኋላ ወደ የቤታቸው ይሄዳሉ። ወደ የቤታቸው በሚሄዱ ሰዓት አለባበሱ አለባበስ ወጣ ያለና ለብሳው የማታውቀው ስለሆነ ሉሊትም በማሰብእና በማሰብ በመጠርጠር አንቺ ልጅ ምንድን ነው እንደዚህ ለብሰሽ ምን እንደምታመጭብን አናቅም። እንደዚህ የለበሽ የምትወጭበት ምክንያት ምንድን ነው ስትላት፣ ፂም ግን እንችንማ ብላ እሷን አንገቷን አንቃታለች። አንገቷን በማነቅ እሪበት ስትል፣ ቤዚ ከላይ ደርሳላታለች። ከላይ በመድረስም ገላግላቸው ፂም ወደ ክላሷ ሄዳለች። በክላሷ በመሄድ ለእሷ ራሱ ሌላ ጥያቄ ሆኖባታል ለቤዚ ቤዚም ራሱ ምንድን ነው ግን በማለት እነሱን ካረጋገስ በኋላ ወደ ጥያቄ ወደ ፂጋ ነበር የሄደችው እፂጋ በመሄድ ፂን ስጠይቃል ነበር በነጻነት የምታጨሺ የምጨፍሪ ራችን ከሆነ ተናገሪ በማለት በቁጣ ስትነግራት ነበረ የዚህም ጊዜ ፂም ልትነግራት ፍቃደኛ አይደለችም። ጊዜው አሁን አይደለም፣ ጊዜው ሲደርስ እነግርሻለሁ አሁን ግን አልነግርሽም ስትላት የዚህ ጊዜ ቤዚ መከራ ላይ ችግር ላይ ስትደርሽ ነው የምትነግርኛን ሰዓት አሁን አትነግርኝ? በማለት በመናደድና በመበሳጨት ስትጠይቃት ፍጹም ልትነግራት ፍቃደኛ አይደለችም። የዚህ ጊዜ ቤዚን ተቆጥታ ሄዳለች። እሮብ ምን ይጠይቅሽ ለማትነግርኝ ነገር፣ ግን ስታስታውሽ፣ አንድ ቀን ሲገባሽ ይህን ነገር እንደዚህ ነበረው ጓደኛ ብለሽ የምታስታውሽበት ጊዜ ይሆናል፣ በማለት ቤዚን በመቆጣት ወደ ቤቷ ሄዳለች ማለት ነው። እንግዲህ ሉሊትም እንዳያቸዋት ናታንም በመፍራት ፂ ማን ነች፣ ቤዚን ድረሽልኝ፣ በማለት ቤዚ ስትመጣ እየሮጠች ወደ ላይ ፎቅ ወታለች ማለት ነው። ወደ ኤፍዬ ጋር ስንመጣ ኤፍዬ ታሟለች። አሁን በጥናት ምክንያቱም እርግዝና እየጨመረ መጥቷል። ያፌትም የሚያውቀው ነገር የለም። እሷም ይህንን እንትን ባለች ጊዜ ዶክተር ጋር በመደወል መድኃኒት ላክልኝ ራሴን ነው ያመመኝ ስላት ዝም ብሎ አይላክም ስለዚህ ነይና ተመርምረሽ ነው ሲል፣ አይ ዝም ብለህ ላክልኝ ይለቀኛል በምትለው ሰዓት በፍጹም አልክልሽም፣ መይና ተመርምረሽ ነው፣ ይሄ አይፈቀድም። በእንደዚህ እያለ ሲላል፣ እሽ በማለት የእኔ ንግስት ነይ ስራው እንድትይዥ እያለ ያፌትም ሲጠብቃት፣ እሷ ግን ታማ ገድፎ ነው ይዟት የመጣው። ነገር ግን እሱ በቃ ሁሉ የሚቀርና ተነሽ ሆስፒታል ይየሽ ሊሄድ ሆስፒታል መሄድ አለብሽ ሲላት፣ በቃ አንተ ወደ ስራ ሂድ እኔ በፍጹም ይለቀኛል አሁን ትንሽ እንትን ብሎ ይለቀኛል፣ በማለት እሱ እንዳቅባትም ስለማትፈልግ ይሄን ስትለው ነበር። ያ ፌትም በቃ እምቢ ካልሽኝ ምን አደርጋለሁ፣ በማለት ሂድ ስራህን እንትን አትበላ ትሰብ ይለቀኛል ስትለው አወስዶ አለባብሱ ወደ ስራው እሱ ሲሄዷል። እሷ ደግሞ በመተኛት ላይ ታማ በመኝታ ላይ ትገኛለች። እንግዲህ ደስ የሚለው ነገር ወይዘሮ ገኔ እየለቀቃት ነው ስትጣራ እየተደሰተ፣ ዳግዬም ወደ ፂጋ ለመውጣት ቀጠሮ ሰዓት ስለደረሰበት፣ እናቱ ግን የሆነ ተጠራጥረዋለች ና ዳጊ ስትለው አቤት ማዬ በማለት የእናቱን ድምፅ በስንት ቀኑ ሲሰማ እንድደግምለት፣ በቃ አሁኑ ነው የምመጣው ምንም እንዳታስቢ እያለ ግንባሯን ስሟት ወደ ጺጋ ተገናኝቷል። ጺጋን በመገናኘት ሁሉም ነገር በመወያየት እራሳቸው እርምጃ ሊወስዱ እንዳሰቡ ተመካክረው ጨርሰዋል። ባቤል ላይ የሚያደርጉ ነገር ማለት ነው እንግዲህ ቀጣይ ክፍል ላይ የምናየው ይሆናል ማለት ነው ምንድን ነው የሚያደርጉት ቤዚን ማኑ ጺና ዳጊ ላቤል ያቀዱለት ወጥመድ ምን ይሆን የሚለውን በቀጣይ ክፍል ሲለቁ ያውና ያለን ማለት ነው ወደ ሁለተኛው ስንመጣ ሁለተኛ ላይ እንግዲህ ቤዚም እናታንም ልጅቷን በመሸኘት ላይ ልጅቷንም ወደ ቤት ሽሽ ብሎ ሸኝቷታል። ማለት ነው እንግዲህ አሁን ላይ ያለበት ሁኔታ ሁሉም ነገር ቀትና በምን ላይ ነው። ሁለተኛም ያው ከጓደኛው ቢኒ ጋርም ስለተጣላ ተደብሯል። ነገር ግን አሁን ላይ ያለበት ሁኔታ በጣም ግራ ቀኝ የገባው ነውና በዛ ላይ ነው ያሉት ማለት ነው እንግዲህ፣ በቀጣይ ክፍል ደግሞ የምናይ ይሆናል። ክፍል ዘጠና አራት ላይ ዘጠና አምስት ላይ ሲለቁ ፂና ስም እንዳጊ ያቀዱትን ቅድ ላቤል ያጠመዱለት ወጥመድ ምን ይሆን የሚለውን እናያለን ማለት ነው እንግዲህ ፂ ማንች ከምንም በላይ ኤፍራታ ሳይነቃባት አባት ደስታዋ ተጨንቃ ነበር። ነገር ግን ይህን ቃል በሚላት ጊዜ እሷ ደስ ብላ ሳቅ ነው ያለችው። የሳቀችበት ምክንያት ስላላወቀባት ነው። እንደዛ ስታደርግ ያዘ ብላ በጣም ተጨንቃ ነበር። እሱ ግን በስካር ውስጥ ስለነበረ ጭራሽም አላስታወሰም ማለት ነው። እንግዲህ የነበረን ቆይታ ይህን ይመስላል። በቀጣይ ክፍል እስከምንገናኝ መልካም ጊዜ